ወጣቱ መነኩሴ ከእጃቸው ሸክማቸውን ተቀበለ። ጥቂት እንደሄዱ እንዲህ አላቸው፣ አባ ያው እንደሚያውቁት እንደመነኮሳት ስርዓት ጉዞ ስንጓዝ በጸሎት ከእግዚአብሔር ጋር መነጋገር ነው ያለብን አይደል? አላቸው ልክ ነው ልጄ አሉት። እንግዲያውስ ለሶስት ቀን አብረን ስንጓዝ እስክንድርያን እስክንደርስ አንዲትም ቃል አንነጋገር። ምናልባት በሶስቱ ቀን ጉዟችን ለማየት የሚከብድ ነገር እንኳን ሳደርግ ቢያዩኝ፣ ላይናገሩኝ፣ ላይፈርዱብኝ፣ የዝምታ ቃል ኪዳኖን ላያፈርሱ ቃል ይግቡልኝ አላቸው።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 ባልና ሚስቱ የሁለት ወር ህፃን ልጅ ነበራቸው። በጠዋት ሲነሱ ወላጆች ሳይነሱ ወጣቱ መነኩሴ ቀስ ብሎ ሄዶ የተኛውን ህፃን ገደሉ። አባ ሊያስጥሉ ቢሉም አልቻሉም። እየጎተተ ይዟቸው ወጣ። ጌታ ሆይ ምን አይነት እርጉም ነው ንጹሕ ንፃን ገደለው እኮ እያሉምባቸው ወረደ። ምንም እንኳን አንጀታቸው በሐዘን ቢኮማተርም፣ በመሃል ላይ የገቡበትን አርምሞ አፍርሰው ከግዝት ላለመግባት አንዲት ቃል አልተናገሩ።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 እሳቸው ከህፃናቱ ጋር ሲነጋገሩ ወጣቱ መነኩሴ ደግሞ የሸምበቆን ቤት በእሳት እያያያዘ ነበር። ህፃናቱ ከሚነደው ቤት ሮጦ አመለጡ። ይህን ነፍሰ ገዳይ እስከመች ይታገሰዋለሁ ሲሉ የቆዩት አባ እስክንድሪያ ደርሰዋል እና በምሬት መናገር ጀመሩ። እስኪ ንገረኝ፣ ከዚህ በኋላ ዝም ልልህ አልችልም። መልስልኝ፣ አንተ ሰውነ ወይስ ሰይጣን? ምነው አባ ምን አጠፋው? አለ መነኩሴው። በዚህ ሶስት ቀኑስ ምን ያላጠፋው ነገር አለ? በበረሃ ክብረው የተቀበሉልን ሰዎች የብር ሳህን ሰርቀ ወንዝ ውስጥ አልጨመርክም? እነርሱም መነኮሳት በቤታችን ተቀብለን ሰርቀውን ሄዱ እያሉ ይሆናል። ይህ መነኩሴው መለሰ፣ አባ ትልቅ ነገር እኮን ያደረግኩላቸው። ያቀረቡልን የብር ሳህን ቅድመያታቸው ቀጥንታ ቤተ መቅደስ የሰረቀው ጻሕል የቅዱስ ቁርባን ማቅረቢያ ነበር። መላው ቤተሰብ ይህን ሳያውቅ በዛ ቤት በብዙ ዘመን ሲቀባበሉት ነበር። በላዩ ላይ በላቲን ቋንቋ ይህ ፀሐል ለቅዱስ ኒቆላውስ ቤተክርስቲያን የተሰጠ ነው የሚል ጽሑፍ አለበት። በዚህ ምክንያት ያንን ቅዱስ ነዋይ የሚጠቀሙ ሁሉ እስካልተመለሰ ድረስ በእግዚአብሔር ላይ ድፍረት ይሆንባቸዋል። የሞቱት ወላጆቻቸውም በዚያ ቅዱስ ነዋይ የተነሳ ነፍሳቸው ትታወቃለች። እነዚያም ወጣቶች በፀሐሉ እኛን በማስተናገዳቸው ነፍሳቸው እንዳትጎዳ አዘንኩላቸው። ስለዚህ ሰረቅኳቸው። የሰረቅሁት ፈልጌ አይደለምና ውሃ ውስጥ ወረወርኩት። በማግስቱ የደብሩ ዘበኛ ሊታጠብ ወደ ውሃው ይመጣል በውሃ ውስጥም ሳህኑን ያገኘዋል። የላቲን ቋንቋ ስለሚያውቅ የተጻፈውን ያነበዋል። ወስዶም ለካህኑ ይሰጠዋል። ፀሃዱ ከብሮ ድጋሚ ሲቀደስበት የሞቱትም ያርፋሉ፣ የቆሙትም ከጥፋት ይድናሉ አላቸው አባ ተደነቁ። እሺ ህፃኑን፣ ስ የገደልከው ለመልካም ብለነው። አባ የእግዚአብሔርን ፍርድ አይመዝኑ። ህፃኑ የተጸነሰው በኃጢአት ነው። ለወደፊት ደግሞ እጅግ ጨካኝ ወንጀለኛ ሆኖ ወላጆቹን የሚገድል ብዙዎችን የሚያሰቃይ ነው።